ፋዘርና አሴር በመንገድ ላይ እየሄዱ ነበርና፣ ከዛም ልጁ ፋዘር ተሻለው ይላቸዋል። እሳቸውም አይ ይሉና ከዛ እሳቸውን ይሉታል፣ ከሀኒ ጋር ትቀራረባላችሁ እንዴ ሲሉት፣ አይ አንቀራረብም። ምን ነው የተፈጠረ ነገር አለ እንዴ ሲላቸው፣ እኔ እንጃ ሰሞኑን ሰላም የላትም በጣም እየተጨናነቀችብኝ ነው ይሉታል። እሱም እንዴ ምን ሆነች? ስራዋ ጥሩ እየሄደላት አይደለም እንዴ ሲላቸው እሳቸውም ምናልባች ያሰበችው ነገር አልሳካም ብሏት መሰለኝ። እንዲያው ሁሉንም ነገር ትተን ወደ ሀገራችን ብንሄድ ብዬ እያሰብኩኝ ነው ይሉታል። ከዛም እሱ እንዲህ ፋዘር፣ ይህን ያክልማ ተስፋ መቁረጥ የለቦትም ይላቸዋል። እሳቸውም ምን ላድረግ ልጄ፣ ምን ተስፋ ላድርግ ሲሉት፣ እሱም ከዛም ይላቸዋል። የጊዜ ጉዳይ ነው እንጂ መታከሞት አይቀርም ይላቸዋል ፋዘር ገንዘብ ከየት መጥቶ ልታከም፣ ይሉታል። ከዛም ልጁ እርስዎ ተስፋ ቆርጠው ካየች ሀና ትጎዳለች ይላቸዋል። ሰላም ሰላም፣ ውድና የተከበሯቸው የቻናሌ ቤት ሰዎች እንዴት ናችሁ? ሁ ሰላም ናችሁ ወይ? እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ለቤት አዲስ የሆናችሁ ሰብስክራይ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ ሸር እያደረጋችሁ አብራችሁ ቆየው እያልኩኝ ዛሬ ደግሞ እንግዲህ በአዲሱ ድራማ ተከስተናል ማለት ነው እናም ከዛ ምን ይላቸዋል፣ እሷ የእርሷን ማዘንና መጎዳት ካየች ትጎዳለች፣ ለእሷ ተስፋ ሲባል በጣም ጠንካራ መሆን አለቦት ይላቸዋል። እሳቸውም መጠንከር ሳልፈልግ ቀርቼ መሰለህ ይሉታል። አሴር በሽታው ውስጥ ውስጤን እየበላኝ ነው ሲሉት፣ እሱም እየወሎት እርሶ ብቻ ጠንካራ ይሆኑ እንጂ እኔ ለእርስ የማላደርገው ነገር የለኝም ይላቸዋል እሳቸው አንተ እስከየት ታመጣለህ ሲሉት፣ እሱ እኔ እንጃ ግን የተወሰነ ጊዜ ብቻ ይስጦኝ አላቸው። እሳቸውም አይ አንተ ልጅ አይ ያንተ ሀሳብ አውቃታለሁ ስርቆት ነው ሲሉት፣ ልጁ አይ እሱ የማይታሰብ ነው ይላቸዋል። እሱ ነገርማ የማይታሰብ ነው ፋዘርዬ፣ ለእርሶ ሲባል ግን ማላደርገው ጥረት የለም አላቸው። እሳቸው ግን ደስም አላላቸውም። አንተ ልጅ ቆይመት ምን እያልከኝ ነው ይሉታል። ከዛም በቃ አሁን የቀረውን እየሄድን እናውራ ይላቸዋል ማለት ነው። ከዛም ሜላት ደግሞ መኪና ውስጥ ነበረች እና ስልክ እያወራች ከዛ፣ ወይ ዶክተር ነው እንደ የደወለው ትላለች። ዶክተሩም እያወራት ነበረ። እንዴት ነሽ ደህና ነሽ ይላታል። ደህና ነኝ። እንዴት ነህ? ምን ሆነህ ነው እኔ እኮ እያሰብኩህ ነበረ? እመጣለሁ ብለህ ቀጥረኸኝ ሳትመጣ ቀረ፣ ትለዋለች። ከዛም ዶክተሩ አዎ ብዬሽ ነበረ፣ ያው ከሀገር ልወጣ ስለሆነ እቃዎችን እየረታተብኩ ነበር እና ለዛም ነው የጠፋሁትኝ ይላታል። እሷም አዎ እኔማ አውቃለሁኝ ግን እኮ ትንሽ ሰዓት አመቻችተህ መጥተህ እንኳን አታየኝም እንዴ ስትለው፣ እሱ ደግሞ በጣም ይቅርታ ልመጣ አልችልም አላት። እንዴ ለምን አለችው። ከዛም ዶክተሩም ያው በረራዬ ዛሬ ነው፣ ስለዚህ ልመጣ አልችልም አንቺ ጋር አልተገናኘንም ይላታል። እሷ ደግሞ ወይኔ እኔ እኮ አንተን እያሰብኩ እየጠበቅኩ ነበረ ትለዋለች። እናም እሱም እንግዲህ አደራሽን ገና ለገናው ተሻለው ብለሽ ዝም እንዳት ግዴታ በደንብ መንከባከብ አለብሽ ይላታል፣ ዶክተሩ ማለት ነው። ከዛ በኋላ እሷም እንግዲህ እሽትልና ያላትን ነገር በመስማት ቻው ብላው ትዘጋለች ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች፣ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ በዚሁ ልሰናበታችሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት እየሰጣችሁ ላይክ ለምታደረጉኝ እንዲሁም ደግሞ ሰብስክራይብ ለምታደረጉኝ ውድ እህት ወንድሞቼ ምስጋና ከልብ ነው ከልብ አመሰግናለሁኝ። አሁንም ደግሞ ድጋፋችሁ አይለይኝ። ያው እንግዲህ ቻናል ይቀዝቀዝ እያለ ነው፣ ሼር አድርጉት፣ አይከፈልበትም። ቅንነት ለራስ ነው። ለሰው ቅን ስንሆን ደግሞ እኛም ቅን ነገር ይገጥመናልና ስለዚህ ሁላችሁም አበረታቱኝ እላችኋለሁ። ማሎች፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት አላህ ይጠብቃችሁ እያልኩኝ በዚህ ልሰናበታችሁ። ቪዲዮውን አጠር አድርገዋለሁኝ እንግዲህ እንዳይረዝምባችሁ ብዬ ነው ቤተሰብ። ሌላ ደግሞ አዲስ ርዕስ ይዘን እንመጣለን። እስከዛው ድረስ አብራችሁ ይቆዩ። ቪዲዮ እስከ መጨረሻው አዳምጡልኝ። አጭር ስለሆነች ደግሞ ጨርሳችሁ አዳምጧት። ምንም አይከብድም። በመዳም ዋይፋ ለምትከታተሉ ማለት ነው። ዳታ ለምትጠቀሙ እንኳን አዳምጡ አልልም። ሌሎቻችሁ የመዳም ዋይፋ እንዲሁ ከሚ ከስር የእኛን ቪዲዮ እያያችሁ አበረታቱን። ለሌላም ደግሞ እንደዚሁ ዩቱበርም የሆናችሁ አብረን እንደግ አብረን እንተጋገዝ በሚለው ላችኋለሁ። ቤተሰብ ለማንኛውም መልካም ቆይታ ተመኘ ሁላችሁ። እስኪ በዚህ ድራማ ላይ ምን ምን እንዴት ተማራችሁ? ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ድራማ ኔ ገና እየጀመርኩት ነው። መጨረሻው ምን ይሆናል? ደስ ይላል ወይንስ ደስ አይልም? የሚለውን ደግሞ ከእናንተ ጋር ሁላችንም አብረን የምናየው ይሆናል። ለኔ ግን አዲስ ነው። ሳየው ግን ሳስበው ጥሩ ይመስለኛል። አዲስ ስለሆነ ግን ብዙም አልተግባባንም፣ እና ወደፊት ቀስ በቀስ የምንግባባ ይሆናል። እንቁላል ቀስ በቀስ በእግሯ ትሄዳለች የሚባል አባባል አለ አይደለም? ስለዚህ እኔና ይህም ድራማ እንግዲህ እንግባባለን ብዬ አስባለሁኝ። ቤተሰብ ለማንኛውም አሁንም ቪዲዮ እንዳይረዝም እያልኩኝ ቀላቀልኩባችሁ። መልካም ቆይታ፣ በያላችሁ በሰላማችሁ ይብዛልኝ። ባይ ባይ